ሰላምታችን በያላችሁበት ይድረሳችሁ እያልን ከሚዛናችን ቲዩብ ለእናንተ ልናደርስ የወደናቸውን መረጃዎቻችንን ይዘን መተናል። አብራችሁን እንድትቆዩ ስንል በአክብሮት እንጋብዛለን። ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛችኋለን። በአማራ ክልል በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ አሳሰቡ። የአማራ ክልል ዋና ከተማ የሆነችው ባህር ዳርን ወክለው የፓርላማ አባል የሆኑት እና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱ በአማራ ሕዝብ ላይ በአሁን ወቅት እያጋጠመ ያለው ከፍተኛ ስቃይ የሚያረጋግጥ መሆኑንም ገልጸዋል። በመንግስት ኃይሎች እና በፋኖ መካከል ግጭት ከተከሰተ ወዲህ ይህ ቀውስ እየተባባሰ መሄዱን የጠቀሱት ዶክተር ደሳለኝ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል ሀገሪቱ እየተጎዳች መሆኑንም አስረድተዋል። በተራዘመው የእርስ በእርስ ጦርነት ንጹሐን አማሮች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጨምረውም እንደ ህዝብ ተወካይነቴ ሁሉን ተፋላሚ አካላት በአስቸኳይ ግጭቱን እንዲያቋርጡ ሙ ጥሪ አቀርባለሁም ብለዋል። እንዲሁም በክልል ውስጥ ለተፈጸሙ የሰብአዊ መብት ጥሰቶች በሙሉ አስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎቹን ተጠያቂ እንዲሆኑም አሳስቧል። ዶክተር ደሳሌን በመልእክታቸው ማጠቃለያ ዘላቂ ሰላም የሚያመጣው የአማራ ህዝብ ህጋዊ ጥያቄዎች እውቅናን በመስጠት ተፋላሚነት ያለው የፖለቲካ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብ ሰላምና ደህንነቱን የማግኘት ህጋዊ መንግስታዊ መብት እንዳለው

በጉራጌ ዞን የተመረዘ ምግብ የበሉ ስምንት የአንድ ቤተሰብ አባላት ውስጥ ሰባቱ ህይወታቸው አለፈ። ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራ ከስድስት ልጆቹ ጋር ህይወታቸው ማለፉ ፖሊስ ገልጿል። ህዳር 6 ቀን 2018 ዓ ምት ምሽት አንድ ሰዓት ስምንቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመሟቸውም ተናግሯል። እራት በአብሮነት እየተመገቡ ብዙ ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃዎች የደረሳቸው የአካባቢ ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርቦ ወደ ሆስፒታል ማድረሳቸው ነው የተገለጸው። ቢሆኑም ከተጎዱ የቤተሰብ አባላት የአምስት ዓመት፣ የሰባት ዓመት እና የ17 ዓመት ሶስት ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉም ተነግሯል። የተቀሩት ተጎጂዎች ህይወት በሕክምና ለማትረፍ ሐኪሞች ያላቋረጠ ጥረት ቢያደርጉም የ14 ዓመት እና የ15 ዓመት እህትና ወንድም ህይወት በሁለተኛው ቀን ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟች ቁጥር ከተቀሩ ተጎጂዎች ደግሞ የአንድ ዓመት ከ7 ወር ሕፃን ህዳር 9 ቀን 2018 ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፍ ሳይነቃ ህይወቱ ማለፉም ተሰምቷል። የባለቤቷን እና የስድስት ልጇን ህልፈት ያልሰማችው ልጆቹ እናት በሚሊሊክ ሆስፒታል በጽኑ ህሙማን ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯም ተገልጿል። ፖሊስ ተጎጂዎቹን የተመገቡትን ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ የማጣራቱን ስራ መጀመሩን ገልጿል። ኮማንደር ያለው ተመስገን የምርመራው ግብረ ኃይል በድርጊቱ የሌሎች እጅ ሊኖር ይችል ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ሁለቱ የሱዳን ተፋላሚዎች የፕሬዝዳንት ትራምፕ የሰላም ጥረት እንደሚደግፉ አስታወቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሱዳን ውስጥ ያለውን ጦርነት እንዲያበቃ የሚያደርግ አዲስ ጥረት እንደሚያደርጉ ትላንት መግለጻቸውም ይታወቃል። ለትራምፕ ለዚህ ገለጻ ሁለቱም ተፋላሚዎች ዛሬ መልስ ሰጥተዋል። መቀመጫቸውን በፖርት ሱዳን ያደረጉት ሌተር ጄኔራል አብዱልፈታህ አብዱርሃም ባወጡት መግለጫ ፕሬዝዳንት ትራምፕ በዚህ መልክ ለሱዳን ትኩረት በመስጠታቸው ምስጋናቸውን አቅርበው በሀገራቸው ያለው የደም መፋሰስ እንዲያበቃ ከአሜሪካና ከሳውዲ አረቢያ ጋር ለመስራት ፍቃደኛ መሆናቸውንም አስታውቋል። በተመሳሳይ አብዱረሃም የሚመራው መንግስት ጠቅላይ ሚኒስተር የሆኑት ዶክተር ከማል እንድሪስ በሀገራቸው ሰላም እንዲመጣ አሜሪካና ሳውዲ ለመጀመር ያሰቡትን ጥረት የሚያበረታታ መሆኑን ጠቅሰው በዚህ ጥረት ውስጥ ተባባሪ እንደሚሆኑ ይፋ አድርገዋል። ሁለቱ ሀገራት በሱዳን ሰላም መረጋጋትና እድገት እንዲመጣ ላላቸው በጎ ምኞት ምስጋናም አቅርበዋል። በሌላ በኩል በሌተራል ጄኔራል መሐመድ አምዳን ዳጋሎ የሚመራውና በተቆጣጠ በገጠራቸው አካባቢዎች የራሱ ትይዩ መንግስት የተመሰረተ ሀይል በበኩላቸው የትራምፕ እቅድ እንደሚደግፍም አስታውቀዋል። ሱዳን ፈንዲንግ አሊያንስ ብሎ እራሱን የሚጠራው ይህ መንግስት ባወጣው መግለጫ ይህ ግጭት በወታደራዊ መንገድ እንደሚፈታ ገልጾ ለችግሩ ፖለቲካዊ መፍትሄ እንደሚያስፈልግም አሳስቧል። በመግለጫው ፕሬዚዳንት ትራምፕ ያቀረቡትን ይህን ጥሪ በፖለቲካ ንግግር፣ ድርድር ማድረግ የሚመለከት በመሆኑ እንደሚቀበሉና በሚደረገው ማንኛውም የሰላም ጥረት ላይ ተሳታፊ እንደሚ መሆኑን መግለጹንም ሱዳን ታይምስ ዘግቧል። በድምፃዊ አንዱ አለም ጎሳ እና ህይወቷ ባለፈው እጮኛ ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራ ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉን ተሰምቷል። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማመንበት ምንም ጉዳይ የለም ሲሉ አስታውቋል። የኦሮምኛ ሙዚቃ ድምፃዊ አንዱ አለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፏም የሚታወስ ነው። በህልፈቷ ድምፃዊው በዋናነት ተጠርጣሪ ተይዞ ለወራት በእስር ቆይቶ እንደነበርም የሚታወስ ነው። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስ እና እርቅ ለመፍጠር አባ ገዳዎች እና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስ ፍሬ ሳያፈራ መቅረቱም ተሰምቷል። የሽምግልናው መክፈቻ ቻቻ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ጉዳይ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥተዋል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህ መረጃ ለምን እንደለቀቁት ባናቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። ተከትለውም የህግ ሂደቱም እስካሁን መቋጫ አላገኘም በማህበራዊ ሚዲያ የሚለቀቀው አንድ ወገን ያደላ መረጃ ነው እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግረዋል ድምፃዊ አንዱ አለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ህግ ከላከ በኋላ አቃቤ ህግ በሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑንም ይታወሳል በወቅቱ የድምፃዊው ጠበቆች ደንበኞች ያላግባብ ታስሯል በሚል ፖሊስና አቃቤ ግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱ አለም በዋስ እንዲለቀቅ መፍቀዱም አይዘነጋም። የሽምግልናው ሂደት መክሸፍ እና የቤተሰብ በእርቅ አልስማማ ማለት ተከትሎ የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም። የተከበራችሁ የሚዛናችን ቲዩብ አድማሽ ተመልካቾቻችን ለዛሬ ለእናንተ ልናደርስ የወደናቸው መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን።